እሷም ማግባት ፈልጌ አይደለም ለማገባት ወይም ደግሞ ከእሷ ልጅ መውደድ ፈልጌ አይደለም ይሄ አልነበረም ፍላጎት። አንቺ የምትጅበት ሀገር ላይ ደስተኛ ካደረገች ችግር የለውም እንኳን

ሁሉም ነገር ማለት እኔ እንደዚያ ግርግር ውስጥ መግባት አልፈልግም። ያመል ያመኛል በቆዴቱ ማት እሺ፣ አሁን ማለት ምንድን ነው የምትይው? አይመለከተም፣ አያገባህም ለምን ለምን? ለመታዞረው በዚህ ነው። ምን ምን መንገራችሁ ነው? እያዞራችሁ ነው? ቤት አሞኛል። ታይን በቃ ሄጋ። መኪና መጋጨት አለ እንዴ? ምን ሆናችሁ ነው? የትም የትም እንዴ ነው መለሱ እንዴ ኤርሚ፣ ያማኸል። እኔ አይደለም። ዝም በል አታዋሽ። ድጋሚ ሰዎች ያበላሹት ነገር ለማረም እየሞከሩ ነው። ለምንድነው ቦታ ነው ነው ነው? መንገድ መንገድ አልተዘጋጋም ነበር። እንደ እሱ ሲመጣ ነው መንገድ ያስቀየስከው። መቼ ከህይወቴ እንደምትወጡ ቤትም ደግሞ ዲግሮሽ ደግሞ ሄዳችሁት አላመኩበትም። ስለዚህ ፅጌ እንዴ አንተ ስታገባ እኔን አሳምነህ እንደ የገባኸው እኔን አሳምነህ ነው ወይ የገባኸው? ሁሌ አንተ ስላሳመነ ስላላሳመነ ምን ይፈጠር ምን ይፈጠር? አንተ ስላመንክበት ስላላመንክበት፣ ፅጌ አሁን ይሄ እየሆነ ያለው ነገር እንደዚህ የሆነ ከታስፈራራኝ፣ አታስፈራራሽ እንዴ አንተ ስላልፈቀርከኝ ማነው አንተ እንደዚህ አትበለኝ ብያለሁ። ደጋግሜ ነው እንደዚህ ያለው። እሺ፣ ያ መኪና መጥራት ይችላል እኮ አቁምልኝ። ነው ከሆነ በቃ አምጡልኝ መኪና አልፈልግም። ምን ውስጥ ነው መከተኝ? አቁምልኝ

ይሄ የማይሆን ግብግብ ተሰመኛለሽ። ትሄጃለሽ፣ መሄድሽ አይቀርም። አንድ ጊዜ አዳም እንጂ አላውቅም። ግን ልስጥ ይሆናል በትን ምክንያት ልንገርሽ፣ እሄድሽ ተገዶ ሊሆን ይችላል። ብዙ ነገር ያሉ ነበርል። ቢያንስ ይሄን ነገር አጣርተሽ ሂጂ።

ያታሉኝ አይችሉም። ፅጌ የፈለገ ነገር ያታሉኝ አይችሉም። ቢሆን ግን ይሄን ቻንስ ስጩ። በቃ ቢያንስ አጣርተሽ ይጂ። አሁን ልብሽ፣ ፓስፖርቴን እና ሻንጣዬን ተቀበሉልኝ። ምንም ሜሪ፣ በቃ ምንም አይደለ። ፓስፖርቴን ፓስፖርቴን ተቀበሉልኝ

ስሚ አንድ ነገር ልንገርሽ፣ ገባሽ አይደለ? የተፈጠሩት ነገሮች በሙሉ የተፈጠሩባቸው ምክንያቶች አንቺ ነሽ። አንቺ ነሽ ለእያንዳንዱ ነገር ተጠያቂው ነኝ። አይደለ? ሁሉ ሁሉ አንቺ ነሽ። አዎ፣ ሌላ ማንም ተጠያቂ አላደረግም። ገባሽ? ለእያንዳንዱ ነገር የምትጠይቂው አንቺ ነሽ። ሁለተኛ ነገር ደግሞ አሁን ያደረግሽው ነገር ስላላመንኩበት፣ እስካላመንኩበት ድረሰች ደግሞ የትም አትሄጂም። ገባሽ? መሄድ ካለብኝ እኔ ካለሁበት አካባቢ ወይ ከዚህ አካባቢ ሄዳለሁ እንጂ አንቺ ወዲህ የትም አትሄጂም። እንዴ ሰርግ አለብህ አንተ። ሰርግ ስላለበት ቆይ አንተ አድርግ። እኔ መሄድ አለ እኔ ነገር ምንም ነገር የለም። በሁለታችሁ መሃል ገብተን ነው የምናወራው። ጽጌ አንዴ ለአንድ ደቂቃ ስሚው፣ እኛም ከሱ መስማት የምንፈልገው ነገር አለ። ገባሽ? እዚህ ላይፍ ውስጥ የገባው ወዶ ነው አይደለም። ባለፈው እኛንም እኔ እንዴት ነው ያን ሁሉ ነገር እኔ እንዴት ነው ውሻ ሲያደርገኝ የነበረው ህይወት

አይደለም። አሁን ፓስፖርቴን ነው መቀበል የምፈልገው አይደለ? ፓስፖርቴን ስጡኝና እኔ መቼ ነው የምትሰጡኝ? ኤርሚ በቃ አልፈልግም ሜይቢ ደግሞ ካላወራሽን ፓስፖርትሽን። ኤርሚ እየሰማኝ ነው አይደለ? መኪናውን አስር ያታቁመው አስር። እንዳው ፓስፖርቴን ስጡኝ፣ ከዛ ደግሞ ሻንጤን ስጡኝ። ጽጌ፣ በእንደዚህ አይነት ሁኔታ እንደማይሰጥሽ ታውቂያለሽ። በቃ አይደለም። አንተ አንተ ላይክ የኔን ህይወት መሪ አይደለ? አንተ ስትፈልግ መሄድ ስትፈልግ እሱ ማወቅ አለብህ።

በቃ ቢያንስ ትንሽ ነገር ቀሎች እንድትጂ ፈልጋለሁ ባለፈው ሲሉ ሲል ነበሩት ነገሮች አሉ ያ ነገር ደግሞ እውነት ነው አይደለም የሚለው ነገር ካንደበት እንድትሰሚ በቃ ይሄ ልጅ የእውነት ፍቅር ቢኖረው ምን ሊያረጋን አንቺ ጋር ይመጣል በቃ ስለተገደደ ነው በእርግጠኝነት ይሄን ማሰብ ይከብዳታል ያ ማለት ተገዶ ነው ተገዶ ነው ፈልጎ አይደለም እንዴ፣ 18 አይ ሞለው ልጅ ስለህፃን ልጅ የህይወትሽ ውሳኔ ነው ነው ይሄ ትዳር ይዘሃል። ከዛ ማግባት እፈልጋለሁ፣ የራሴ ህይወት እንዲኖረኝ እፈልጋለሁ። አታዋራኝ። ይኸውልሽ ፅጌ ካለበት ልጁን እምቢ ብለሽ ወደ እማይሆን ላይፍ ውስጥ ይገፋሽ ነው። አሁንም እዚህች ጋ የምትወስኛት ውሳኔ በጣም ይኸውልሽ እንደ ህፃን ልጅ ስለማንም ነገር መስማት አልፈልግም። ስለምንም ነገርም መስማት አልፈልግም። አንድ ነገር ልንገርሽ ፅጌ፣ አሁን እንደዚህ አንድ ላይ ሆነን ምንም አንፈታው ነገር አይኖርም። ገባሽ? የቤተሰባቸዋንም ጉዳይ ኤቭሪቲንግ የት ባኒ መኪናስ ነው። ሀገር ለቀሽም እኔ ወጣለሁ። በቃ ከሀገር መውጣት ካለብኝ አሁን ሰዓት የለኝም፣ ለአንተ ማብራራበት ለአንተ ስሜት የሚገልጽበት ምናምን ታይም አልፈልግም። ሲጀመርም አልፈልግም። ስለዚህ ፓስፖርት ምን የመጣ ነው ገባሽ? ሁለታችሁ ባገባ በወልድ ለምን ምን አገባሽ? ለምን ሀገር ለቅሽ ትወጫለሽ? መልሽ ልኝ አስቲ መልሳለሽ። አንተ ዳን ይወለ ልጅቷ እሷንም እልህ ውስጥ እያስገባህ አይደለም ማዋራት ያለበት እሷን መረጋጋት ስጠይቅ ነው። ዳኒ ለምን ህፃን ትሆናለህ? አውርታችሁ ነው መግባባት ያለባችሁ እንጂ ወደ ጭቅጭቅ ውስጥ መግባት ያለባችሁ። በጭቅጭቅ ማ አየኗቸው ይኸው፣ ስንት ጊዜ ያችን አይደል እንደ ምንም ለ ለባር ግድሽ አልኳት። ቀለበት አልፈልግም አለች ሌላ ይኸው ጀምር ያለ ብታጅር አለችኝ። ከዛ ደግሞ መለሳ ደግሞ ዛሬ ብታገባ ነው ልትወልድ ነው ትለኛለች። እኔማ ገባሁ የምወልድ እስኪ እናንተ ንገሩ ይፈልግ ይሆን። እኔ ከማን ጋር ነበር መሆን ፈላጎቲ ከማን ጋር ነበር መሆን አስበው። እንደ እንደዚህ ያማል ፈልገው ውስጥ የገባሁት በሱ ምክንያት ነው። ሌላ በማን ምክንያት ገበው። ለማንም ሰው እኔን አይረዳኝም እንደ ቢያንስ እንኳን እኔ ለገባሁበት ህይወት ተጠያቂ አንቺ መሆንሽን አታስቢ እንዴ? ይሄን ኑሮ ደስ እያለ የምኖረው ነው እንዴ ይመስልሽ? ደስተኛው እኔ አግብቼ የምወልድ ነው እንዴ ይመስልሽ? እንዴ፣ ቢያንስ እንደ ሰው ልጅ ቆም ብለሽ አታስቢ? ዳኒዬን፣ ውሳኔ ከምን ከመታ ነው ተሰናቲ? እሱም አሰብ የነበረብህ እኮ ያኔ ነው ዳኒ፣ ነገሮች መጨረሻ ሳይኖራቸው በፊት

ምንስም እኔ እንዳንቺ የሚረዳኝ እንዳንቺ የሚያስብልኝ ወይም ደግሞ እንዳንቺ እኔም ቲኬን የሚያደርገኝ ሰው የለም። ይሄን ጠንቅሸ ታውቂያለሽ። በቃ ባለነው በመጣንባቸው በእያንዳንዱ መንገቶች አንቺን ብዙ ነገር ታጠፊያለሽ፣ እኔም ብዙ ነገር አጠፋለሁ። ይከብዳሻል። ቢያንስ የፈለገ ነገር ብንበዳደል ወይ ባጠፋ ወይ ብታጠፊ፣ ቢያንስ ከአይኔ እንድትርቅ አልፈልግም። አንቺም ደግሞ እርግጠኛ ነኝ ከአይንሽ እንድርቅ አትፈልጊም። አጠገቦኝ እንድትጎዳም ስሚኝ፣ አደለም፣ አዳምጪ። እኔ ያደረግኳቸው እያልኩሽ እኮ ነው ያደረግኳቸው ነገሮች ልክ ናቸው እያልኩ፣ ገባሽ? አሁን የገቡበትን ህይወት ፈልጊ አደለም። የገባሁት ወድጄ አደለም እንደዚያ አይነት ህይወት ውስጥ የገቡት። ገባሽ? ይህንን ነገር የማስበው ከአንቺ ጋር ነበረ። ትናንትና እኮ ልጅ እንደምትሰጪኝ ቃል ገብተሽልኝ እኮ ማለት ነው። ልጅ የለም ብለሽ እኮ ዋሽተሽኛል። ገባሽ አደለም እያንዳንዱ ነገሮች ማለት ነው ከአንቺ ሲሆኑ ደስ ብሎ የነበረው መቀበላቸው። ተረዳሽ አይደለም? ጋብቻም እኮ ቀለበትም ለማድረግ የተነሳሁት እኮ ከአንቺ ጋር መሆን ስለምፈልግ ነው። አሁን ያለውበትን ነገር ወድጄ አይደለም። ገባሽ? በዚህን አጭር ጊዜ ላፈቅራት አልችልም። በዚህ አጭር ጊዜ እኔ የልጅ አባት ሊሆን አልችልም። እሷን ለትዳር እንዴት ብዬ አብሬ ሊሆን ይችላል? እሺ ለምን ስለዚህ አታዋት ስሚኝ፣ አረገዘች። አጭርሹ አጭርሹ ምን ያሳለፈ እንደሆነ እሱ ነው ትግስት። ቢያንስ ታይም እኔ ከሷ ጋር የማሳልፋቸው ታይሞች አንድም ደስ ብሎኝ አይደለም ማሳልፋቸው። ገባሽ አይደለ እነዛን ጊዜያቶች ከአንቺ ጋር ባሳልፍ ነው ደስ የሚለኝ። የትኛውም ጊዜ ወድጁ አይደለም፣ ደስተኛ አይደለም። ግን ደግሞ በቃ እኔም ሰው ነኝ እና እንደ ሰው አስባለሁ፣ ገባሽ አይደለ ለኛም አስብልኝ። ከዚህ በኋላ የሚኖረን ህይወት ራሱ ከባድ ነው የሚሆነ እሺ ሂድ ችግር የለውም ሂጂ ሂድ ከዚያ እኔ ምንድነው ምንድነው የሚጠብቀኝ ነገር ጽጌ? በእግዚአብሔር በቃ አሁን እኛ በእናንተ መሀል መግባት አንችልም፣ እንደማንችልም አውቀነዋለን፣ እናውቀዋለን። በቃ እሺ ዳኒ ተረጋጋሽ፣ ችግር የለውም እኔ መረጋጋት ያለ አየ ነው ይኸውልሽ፣ በሁለታችሁ መሀል ሶስተኛው ወገን ገብቶ ምንም ነገር እንደማይፈታ አየ ነው። በቃ ኖርማሊ ነገሮቹ እንዳሉ ሁለታችሁ ነው እንፈቱት እንት ገባሽ። እሺ ምንም ምንም ችግር የለውም ገባሽ። አንቺ ከዚያ ከዚህ ውጪ ከዛ ደስተኛ ሁኚ የምትፈልግ የት ኑሪ ገባሽ። እኔን ግን እዚሁ ሲወዱት ከተሽ ነው የምፈልግ። የምትፈልገው የት እንድኖር አይደለም ያደረግሽ ገባሽ። ስሙኝ ለሁላችሁ ነው ነገር ነው እናንተንም በእኛ ምክንያት ብዙ ነገር እያሰቃየናችሁ ገባችሁ። ብዙ ነገር እንድትጨነቁ ብዙ ነገር እንድትቸገሩ እያደረግኩ ይገባኛል። ስራችሁን ጊዜያችሁን እያስተጓጉርኩ እኔ መሄዱን፣ ሂጂ፣ ምንም ችግር የለውም አንቺ። ደስ ካሰኘሽ ሄደሽ ከኔ ይህን ያህል ርቀሽ የመኖር ፍላጎት ካለሽ ይህን ያህል ካስጠለውሽ ችግር የለውም ሂጂ። ግን ማሰብ ያለብሽ እኔን ሲወዱ ስከተሽ ነው ያለውበት ት ደስተኛ ሁኚ፣ አይደለም ገባሽ? እሷን ማግባት ፈልጌ አይደለም ማገባት ወይም ደግሞ ከእሷ ልጅ መውለድ ፈልጌ አይደለም። ይሄ ይሄ አልነበረም የእኔ ፍላጎት። አንቺ የምትሄጂበት ሀገር ላይ ደስተኛ ካደረገሽ ችግር የለውም። እኔ ግን እዚህ ምን አደርጋለሁ? ቢያስተረጅኝ አለሽ። ብዙ ነገሮችን ታውቂያለሽ ብዬ የማስበው አንቺ ነው።

ለዛ ነው እንጂ ለሌላ ነገር አይደለም። ቢያንስ ምንድን ያለው እናንተ ለሱ ብቻ ምታስቡ። ምንም ነገር ሊፈጠር አልፈልግም። በቃ መሄድ እፈልጋለሁ። አዳምጪኝ፣ አንድ ደቂቃ፣ አንድ ደቂቃ ውስጥሽ ያለሽን ነገር አስቢው። አሁን ቻው ብልሽ እንደማትገቢ አውቃለሁ። ኤርፕሌን ውስጥ ገባሽ፣ ኤርፕሌን ውስጥ እንደማትገቢ አውቃለሁ። ምንድን ነው በቃ እኔ መሄድ ፈልጋለሁ። ቢያንስ ትንሽ እንኳን ልብሽ አይራራም እንዴ? ትንሽ እንኳን አታዝኒልኝ። ብዙ ነገር ስሚ። ቢያንስ ትንሽ እንኳን አታዝኝልኝ

ሳትወጪ አስጨከ ዳኒ በቃ ይዞ ኧረ በእግዚአብሔር በ በእግዚአብሔር ወይኔ ጉዴ ዛሬ፣ አንተ በእግዚአብሔር እኔ ማ- አንዴ ተፈተም ብሎሃል። እንግዲህ በቃ በእግዚአብሔር በቃ ሁኔታዎች ነው። በእግዚአብሔር ዳኒ እሷም እኮ ተጎርታለች። በእሷም በኩል እኮ ካሰብከው እኮ ዳኒ በጣም ከባድ ነው። የሄዱ ነው። ትክክል። ከኔ እኮ በጣም ከብዷታል እኮ። እሷ ማከሰሰ እሷ ያሳለፈችው ነገር ምንድን ነው? ምን እኮ መፍጠር ያለብን ላበቀዳኔ ብቻዋን የትም ስም ይልንገርሽ ብቻዋን የትም እኔ የትም ልሂድ፣ በቃ እሷን አስቀሯት እና እኔ የሄድላታለሁ። ኧረ ተው፣ ኧረ ተው በእናታችሁ። እኛስ ቆይ እኛን እናንተ ብለን እኛ የምንትንዋል እ ቢያንስ እኛ የምንላችሁ ነው አንድ እንኳን ስሙን እንጂማ እዚሁ ይሜዝ በቃ እንቺ ይዞሽ በቃ ደውልላቸው። ለማርቲም፣ ለበዝም ደውልላቸው።